እስራኤል በጋዛም የአየር ጥቃት መፈጸሟ ተነገረ። በደቡባዊ ጋዛም ራፋ ከተማ ዛሬ በተፈጸመ የአየር ድብደባ 11 ሰዎች መገደላቸው ሲነገር እስራኤል አሸባሪዎች ባለቻቸው ቡድኖች ለተከፈተብኝ ተኩስ ምላሽ ነው ብላለች። የአየር ጥቃቱ የእስራኤል መከላከያ ኃይል በራፋ ከተማ በወታደሮቹ ላይ የተፈጸመው ጥቃት የተኩስ አቆም ስምምነቱን በግልጽ የጣሰ መሆኑን ሲገልጽ ሐማስ ግን በራፋህ እስራኤል ስላለችው ጥቃትም ሆነ ግጭት የማውቀው የለም ብሏል። የእስራኤል ጦር ኃይል በፈጸመው የአየር ድብደባም ለሽብር ተግባር መጠቀሚያ የሆኑ ወታደራዊ ተቋማትና የውስጥ ለውስጥ መተላለፊያዎች ኢላማ መደረጋቸውን ሲያመለክት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛም የሽብር ኢላማዎች ላይ አፋጣኝ እርምጃ እንዲወስዱ ለመከላከያ ባለስልጣናት ትእዛዝ መስጠታቸው ይነገራል። የዛሬው የእስራኤል ድብደባም ሐማስ በጋዛ ሰላማዊ ሰዎች ላይ ጥቃት ለመፈጸም ስለማቀዱ ተጨባጭ መረጃም አግኝቻለሁ ስትል አሜሪካ ማስጠንቀቋን ተከትሎ የተፈጸመ ነው ተብሏል። የሐማስ የጥቃት እቅድ በድርድር የተገኘውን ተጨባጭ መሻሻል ወይም እፎይታ ከግምት ያላስገባ ነው ብሏል። የአሜሪካ መንግስት መግለጫም ለተኩስ አቁሙ አደራዳሪዎች ለግብፅ፣ ኳታርና ቱርክ መረጃ መላኩን ሐማስ የአሜሪካንን ክስ ውድቅ አድርጓል። የተኩስ አቁም ስምምነቱን ተከትሎ ሐማስ ለእስራኤል ያደሩ ወይም መረጃ ያቀበሉ ያላቸውን ፍልስጤማውያን በአደባባይ መረሸኑ ሲታወቅ በጋዛም ከሌሎች ታጣቂዎች ጋር ውጊያ ማካሄዱ ይነገራል። ዳግሙሽ ከተባለ ቡድን ተዋጊዎች ጋር በተካሄደው ውጊያም 30 የሚጠጉ ሰዎች መገደላቸው ይነገራል። ዘግይቶ በወጣ ዜናም የእስራኤል መከላከያ ሚኒስትር እስራኤል ካትስ ሐማስን በኃይል ማስተማር ይገባል ሲሉ የጦር ኃይላቸውን የዛሬ ድብደባም አድንቀዋል። ሐማስ ለሚፈጽመው ማንኛውም ጥቃትም ሆነ ተኩስ አቁም ስምምነቱን በመጣሱ ከባድ ዋጋም ይከፍላል በማለት አስጠንቅቀዋል። ጦር ኃይሉ ለሚሰነዘርበት ጥቃት ተገቢውን ምላሽ እንዲሰጥ ትዕዛዝ ማስተላለፋቸውን በመላው አሜሪካ ፕሬዝዳንት ትራምፕን የሚቃወም ሰልፍ መካሄዱ ተነገረ። ኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ሚያሚ፣ አትላንታ፣ ሎስ አንጀለስ እና በሌሎች የአሜሪካ ከተሞች ንጉስ እምቢ ወይም የንጉሳዊ አገዛዝ አንፈልግም በሚል መሪ ቃል ከፍተኛ የተቃውሞ ሰልፍ መካሄዱን ዘገቦች አመልክተዋል። በአውሮፓ ታላላቅ ከተሞች የሚኖሩ አሜሪካውያን ሳይቀሩ ካሉበት ሆነው ሰልፉን መቀላቀላቸው ታውቋል። ፕሬዚዳንት ትራምፕ የሀገሪቱን የዲሞክራሲ ተቋማት እያዳከሙ ነው፣ የዲሞክራሲ መርሆችን የሚጻረሩ ውሳኔዎችን በግላቸው ይወስናሉ፣ ሀገሪቱን ከባድ ዋጋም እያስከፈሉ ነው በማለት ተቃውሞ አሰምተዋል። ዲሞክራሲ እንጂ ንጉሳዊ አስተዳደር አንፈልግም የሚል ድምፅ በስፋት ተስተጋብቷል። ኖ ኪንግስ የሚል ስያሜ የተሰጠው በዚህ ከፍተኛ ሰልፍ በኒውዮርክ ብቻም ከአንድ መቶ ሺህ በላይ ህዝብ አደባባይ ወጥቶ በሰላማዊ መንገድ ተቃውሞ ያሰማበትን ሰልፍ ጥቂት የትራምፕ አጋሮች ለአሜሪካ ጥላቻ ባላቸው የተካሄደ ነው ሲሉ ተችተዋል። የትራምፕ አስተዳደር የፋሽስትናም የአምባግነን መንግሥት ባህሪ እየያዘ ነው በማለት አስተያየት የሰጡ ሰልፈኞች ስደተኞችን በኃይል ከሀገር የማስወጣት እርምጃውን ለአብነት በመጥቀስ ያወግዛሉ። አሜሪካ ውስጥ ሁላችንም ስደተኞች ነን፣ ማንም ማንንም የማስወጣት ስልጣንም ሆነ መብት የለውም ብለዋል ለመገናኛ ብዙሃን ቃላቸውን የሰጡ ሰልፈኞች። ትላንት የጀመረው የተቃውሞ ሰልፍ የፌዴራል መስሪያ ቤቶች እንዲዘጉ በተደረገበት ጊዜ መካሄዱን እንደ ወሳኝ እርምጃ የቆጠሩ ወገኖች አሉ። የትራምፕ መንግሥት ለሚሊዮኖች አሜሪካውያን የሚሰጠውን የጤና አገልግሎት በማቋረጥና ስደተኞችን ከሀገር ለማስወጣት የያዘው ዘመቻም እንዳሳሰባቸው ሰልፈኞች ይገልጻሉ። በዋሽንግተን ዲሲ በተካሄደው ሰልፍ ሴናተር በርኒ ሳንደርስ ተገኝተው ንግግር ያደረጉ ሲሆን እዚህ የተገኘነው አሜሪካንን ስለምንወድ እንጂ ጠልተናት አይደለም ሲሉ የአሜሪካ ጥላቻ ሰልፍ ነው ለሚሉ የትራምፕ አጋሮች ምላሽ ሰጥተዋል።